የሩሲያ የአጸፋ እርምጃ ተጠናክሮ ቀጥሏል። አሁን ላይ ዋና ከተማዋ ኪየቭ እና ሁለተኛ ትልቋ ከተማ ካርኪቭ እንዳልነበሩ ሆነው ወድመዋል። ሩሲያ ከ215 በላይ ድሮኖችንና ከ30 በላይ ሚሳይሎችን ተጠቅማለች። ዶንቴስክ፣ ኦዴሳ እና ቴርኖፒልም ጽዋው የደረሳቸው ከተሞች ናቸው። ዩክሬን በተለይ የሩሲያውን እስክንድር እስክንድሬም የተሰኘውን ግዙፍ ሚሳይል በፍጹም ልትመክተው አለመቻሏና እስካሁን አንዱንም መታለመጣ ባሏ በእጅጉ አስጊ ነው ሲል ዩኤስ ዲፌንስ አክሽን ገልጿል። ዘጋርዲያንና ስካይኒውስን ጨምሮ በርካታ ሚዲያዎች በበኩላቸው ሩሲያና ፑቲን የበቀል እርምጃቸውን ገና አልጀመሩም ብለዋል። ባሳለፍናቸው ቀናት ደግሞ ዩክሬን ጁን አንድ ለፈጸመችው የስፓይደር ዌብ ጥቃቷ ሲአይኤ፣ ኤምአይ6 እና ሌሎች የስለላ ተቋማት ተባባሪ እንደነበሩ መታወቁ የግጭቱን አቅጣጫ ያሰፈዋል ተብሎ ተሰግቷል። ጦርነት ካልገጠመን ብለው ሲወራጩና ሲደነፉ የነበሩት ምዕራብ አውሮፓዎች አሁን ከመግለጫ የዘለለ ፋይዳን ማበርከት ተስኗቸዋል። ያላቸው ብቸኛ አማራጭም ዩክሬንን የኔቶ አባል ሀገር አድርገው አለመቻላቸውን መሸፋፈን እንደሆነ ተረድተዋል። የሃንጋሪው ጠቅላይ ሚኒስቴር ቪክቶር ኦርባን ግን ዩክሬን ባፈር ዞንነቷ ቀርቶ የጦር አውድማ ከሆነች መዘዙ ከባድ ነው ሲሉ አውሮፓውያኑን አስጠንቅቀዋል። የአውሮፓ ኅብረት ጉባኤ ላይ የተገኙት ፕሮፌሰር ጄፍሪ ሳች በበኩላቸው አውሮፓውያኑ በኔቶ ማማሃኘታቸውን ማቆም አለባቸው ብለዋል።